ላ ተመልሰናል እና ቀደም ሲል የተጀመረውን ቂሷ እናጠቃልላለን ወደ አዲሱ ከመግባታችን በፊት እና እንግዲህ አላህ ስብሃነሁ ወተዓላ ዱንያ በጣም ውዳቂና ርካሽ፣ ወዳጅና ጥላት የማይመረጥባት ላገኘው የሚሰጣት የፈለገውን የሚነሳት ለመሆኑ ከሚያረጋግጡት ማስረጃዎች ቀደም ሲል የጠቀስነው ቂሷ ነው። ፊሶሄል ቡኻሪ እንደተዘገበው ማለት ነው እና አቡበክርና እና ዑመር በመካ ላይ እያሉ ምን አይነት ሰው ነበሩ? ባለጸጋዎች ነበሩ፣ የታወቁ ነጋዶች ነበሩ። ግን ሀብታቸውን፣ ንብረታቸውን ሁሉን ነገር ሰውተው ለእስላም ብለው ለስደት ተጋለጡ ማለት ነው። እዚያ ስደት አገር በሚሄዱበት ጊዜ የዕለት ቁርስ እንኳን እራት እንኳን እስተማረር ደረሰ። እንግዲህ እነዚህን ሰዎች አላህ ምን ያህል ነበረ የሚወዳቸው? ምን ያህል ነበረ የሚያከብራቸው? ግን ዱንያ የነበራቸውንም ንብረት ለኢስላም ጨርሰው አውጥተው ባዶ እጃቸውን እስከሚቀሩ ድረስ ለምንድ ነው የማይተካላቸው? እየፈተናቸው ነው። ትልቅ ወዳጆች ስለሆኑ ፈተናቸውም ትልቅ መሆን ነበረበት ማለት ነው። ስለዚህ በዛ መልክ ሚልሱ በሚያጡ ጊዜ ተቤታቸው ወጥተው ሰፈር ለሰፈር መዘዋወር ጀመሩ። ምክንያቱም በአካባቢ ምን ነገር አለ፣ ጸጥታውን ለማረጋገጥ እንደዛ ሆነው እንግዲህ ስራ ይሰራሉ ማለት ነው። እንደገና ይባስ ብሎ ዋናው እንግዲህ ያለቃቸው ወጡ ማለት ነው። ሲያገኟቸው ገረማቸው። ምን አወጣችሁ በሚሏቸው ጊዜ እንደዚህ ሆነን እራት ሳንበላ ቀርተን ምናምን ካሉ ነቢዩ ሞራላቸው ይነካል፣ እነዚህ ሰዎች እኮ መካ እያሉ ባለጸጋ ነበሩ፣ እኔ ነኝ ለዚህ ያበቃኋቸው ብሎ ብሎ እራት አጡ ብለው ይጨነቃሉ፣ አሉና ሊነግሯቸው አልፈለጉም። አይ ምንም አይደለም። እንዳው ብቻ አካባቢውን ዘወር ዘወር ብለን ለማየት ፈልገን ነው ላ አሉ። ንገሩኝ፣ እውነቱን ለምንድ ነው የምትደባብቁት? ሲሏቸው ነቢዩን ደግሞ ማታለል ከባድ ስለሆነ እንግዳውማ በአጋጣሚ ዛሬ ራት አልበላንም ነበር፣ ትንሽ ሌቱ ሲረዝምብን ጊዜ እስቲ ወጣ ብለን እንዳው አካባቢውን ዘወር ዘወር ብለን እንምጣ፣ እስ እኔም ስወጣ እሱን ደግሞ አገኘሁት፣ በአጋጣሚ ደግሞ አሁን እርስዎን አገኘሁት። እርስዎስ ለመሆኑ ለምን ወጡ አሏቸው። እሳቸውም እናንተን ያወጣው ነው እኔንም ያወጣኝ፣ ምን ልዩነት አለና? ሱብሓነላህ! በዚህ ደረጃ ነበሩ እንግዲህ ማለት ነው። ኢስላምን ለዛ ደረጃ ያበቁ ሰዎች የእለት እራት እያጡ ነበሩ ማለት ነው። ግን እነዚን ሰዎች አላህ አይወዳቸውም ነበረ? ጥላቶቻቸው ካፊሮች ግን በወርቅ ባህር ይንፈላሰሱ ነበር በዛ ሰዓት ማለት ነው። እነዛን ግን ወዷቸው ነው? ዱንያ የአላህ ሱብሓነሁ ወተዓላ ለሁሉም መፈተኛ ናት። ላገኛትም መፈተኛ ናት። ላጣትም መፈተኛ ነው። ያገኛት ተሰራባትና ካወቀባት ፈተናውን አለፈ ማለት ነው። ያጣት ደግሞ ሶብር አድርጎ ጌታ ያለው ኸይር ነው ብሎ ሶብር ካደረገ እሱም ይጠቀማል። ግን እንዲህ አድርገኝ ያለ እሱን የሚወቅስና የሚከስ ከሆነ እዚህ ብቻ ሳይሆን በዛኛውም ዓለም እንደገና ችግር ላይ ነው የሚወድቀው ማለት ነው። በዚህ መልክ እንግዲህ ነቢዩ አሁንም ተሰማቸው እንደፈሩት እነዚህ ሰዎች በመካ ላይ እያሉ አንቱ የተባሉ የተከበሩ ሰዎች ባለጸጋ ነበሩ፣ ለድሃ የሚረዱ ነበሩ። አሁን ግን እነሱም እንደ ተራ ምስኪኑ ነው የሚበሉት፣ አጥተው ይሄ ወዳቸው ታጥፎ ለዚህ ሁሉ ያበቃኋቸው እኔ ነኝና እስቲ እንደው ዛሬ እንኳ እንደምንም ብዬ እነዚህን ሰዎች እራት ማብላት አለብኝ አሉ። በሌላ አቅማቸው ለራሳቸው ያላገኙትን እራት ተየት ሊያመጡት ነው። ግን እስቲ እንሂድ አንድ ቦታ ትዛላቸው። በጣም የሚወዱት አንሷሪ የመዲና ነዋሪ ሰው ነበረ። እና እሱ ደህና ኗሪ ነው፣ እቶ አተክልት አለው፣ በጎች ፍየሎች ግመሎች አሉት። እሱ ካለ እንግዲህ ለመቼ ይሆናል ዛሬ ካልሆነ ብለው እሱን ሊዘይሩት ይሄዳሉ ማለት ነው። እዛ በሚሄዱ ጊዜ በር ላይ ደርሰው በር ሲቆፈቁፉ፣ ሴት ናት ድምፅ የምትሰጣቸው ሰላም አሌይኩም ሲሉ አለይኩም ሰላም አለይ፣ ሴቷ እንደ አቡ ፍላን የለም እንደ ይሏታል። እና ለባሰበት እንግዲህ የተባባሰው ጫጭዳታው ሰው እንደባ እና አይ የለም፣ ግን ይመጣል። አሁን በቅርባ ላይ ደግሰው ነበረች። አሁን ይመጣል፣ ቅርብ ነው። እዚሁ አትክልቱ አካባቢ ውሃ አልቆብን፣ ውሃ ተ አትክልቱ ላይ ምንጭ አለች፣ እዛች ሊቀዳ ሂዶ ነው። እና አሁን ይመጣል አለቻቸው። ይሻሉና ትንሽ ቆም እንዳሉ እሱም እንደተባለው መጣ። በሚመጣ ጊዜ ሰውየው ሲያያቸው በጣም ተደሰተ። ወላሂ ማ አሀዱን ሊየውም አክረሙ አለየ ሚኒ ያን የረሱሉ ላ ወስዲቀ እና በዱንያ ላይ በአሁኑ ጊዜ እኔን የሚያህል ሰው የለም አለ የሰውዬ። ምክንያቱም የአላ መልእክተኛና ሁለት ረዳቶቻቸው በዚህ ሰዓት እንግዲህ አሁነው የመጡለት ሰው በዱኒያ ላይ አይገኝም፣ እንደ እኔ እድለኛለ አለ በደስታ ፈነጠገና፣ እና ግቡ አላቸውና ወዳሁነ አስገባቸው። ሳይጠይቁትም ሳይነግሩትም ገባው ይነባበባሉና ማለት ነው። እና ያው ተምር ጓሮ ነበረ። ተምሩ አፍርቶ፣ እኩሉ ገና እንጭጭ ነው፣ እኩሉ ጎምርቷል፣ እኩሉ በስሏል። ቅደም ተከተል ነው ያንን በማጭድ ቆርጦ ስተዘለላው አመጣና ፊታቸው አስቀመጠ። እና ያንን እየበሉ እንዳይቦዝኑ ማለት ነው ስራ ሰጣቸውና፣ ወዳው ቢላዋውን ይዞ ደግሞ ወደ በጎቹ በመግባት አንዷን በግ አረደላቸው ማለት ነው። ወዳውኑ ጥብስ አደረሰና አዘጋጅቶ አመጣ። መረቃቸውን ጠጡ፣ ስጋቸውን በሉ ሆዳቸው ሞላ ማለት ነው። ከዛ ሲወጡ ምን አሉ? መልእክቱ እንግዲህ እዚህ ላይ ነው። ተዛ ሲወጡ እና መለቱ ስአሉና አን ነዒም አሉ፣ ይኸው እናንተ ጦማታ አንጀታችሁ እየጮኸ ነበረ የወጣችሁት። አሁን ግን መረቃችሁን ጠጥታችሁ ስጋችሁን በልታችሁ ብስነየግሳችሁ ተመለሳችሁ። ይህንን ውለታ ምን መለሳችሁልኝ? እንደዛ አድርጌ ራት አብልቻችኋለሁ ብሎ ይጠይቃችሁ ይሆናል አሉ። ሰው ቤት ተሄዱ የተበላው ሱብሃነላህ ይህ ትልቅ ኒዕማ ሆኖ እሷ እንኳ ትጠየቁባታላችኋል እነማን እነ አቡበክርና እነ ዑመር በዚች ኒዕማ ምን ሹክር መለሳችሁ ለአላህ ብሎ ነገ ይጠይቃችኋልና ተዘጋጁ ያው ራታችሁን አብልጧችኋል ነገግን ነገ ግን ለዚች ዳ ትጠየቁባታላችሁና ምን እንደምትመልሱ ወሰቡበት ብለው ነገሩን ይላል ማለት ነው እና እንግዲህ በዚህ ደረጃ አላህ ስብሓናሁ ወተዓላ ዛሬ የሰጠን ሁሉ ነገር መጃነን ምንም ዘወር ብሎ የማይጠይቀን ይመስለናል እነዛ ሰዎች እንኳ በዛ ደረጃ ሁሉ ነገራቸውን ለአላህ ብለው የሰው ሰዎች ሰው ቤት ሄደው ራት ስለበሉ ብቻ በዚህ ኒዕማ ትጠየቃላችሁ ከተባሉ፣ እኛ እድሜ ልካችንን የምንበሻበሸው ምን ያህል ነው፣ ጥያቄያችን የሚከብደው ብሎ ራሱን መጠየቅ ያስፈልጋል ማለት ነው። ብስሚላሂ አርረሕማን አርረሒም ሱረቱል ዐስር። እጅግ ሮዶ በጣም አዛኝ በሆነው ስም እንጀምራለን። ከዚህ ቀጥሎ ደግሞ አንድ አጭር የሆነችውን ምዕራፍ እንመለከታለን። ሱረቱል ዐስር ሚን ሶወሪል እንዲ ቀሲረቲ አለቲ ላተተአዳ እርቀ ሙሃም ተላታ ሶስት አያቶች ብቻ ያላት አጭር የመጨረሻ አጭር ከሚባሉት አንዷ ናት። ሶስት አያቶች ብቻ ያላቸው ሱራዎች ሶስት ናቸው እና እሷ አንዷ ስትሆን ሌላው አልከውተርና አጦይና ሌላዋ ደግሞ ኢዛ ጃአ ነስሩላሂ የምትለው ሶስቱ ሱራዎች ባለ ሶስት አያት ብቻ ናቸው። መልእክታቸው ግን እንደ ቃላቸው አጭር አይደለም ማለት ነው። በተለይ ቺ ሱረቱል ዐስር ሱብሃነሏህ፣ እንደ አጭር ከመሆኗ አጋራ የአላህን የቁርአንን ሙዕጅዛ አጉልታ የምታሳይናት በነዚህ በሁለት ፍሬ ቃላቶች አላህ ሱብሃነሁ ወተዓላ የሰው ልጆችን የእጣ ፈንታ የወሰነበት ትልቅ አጀንዳ ነው ማለት ነው። ወልዐስሪ ይላል በመግቢያው ላይ በቃለ መሀላ ነው የሚጀምርልን። ዋዊቱ አወልቀሰምናት ወኡክሲሙ ቢልዐስሪ እንደ እንደማለት ነው በጊዜ ምላለሁኝ ይላል። ጊዜ ማለት ያው ተትንሿ ሴኮንድ ጀምሮ ያሉ የክፍለ ዘመናት በሙሉ ጊዜ ይባላሉ። ሴኮንዷ ወደቂቃ ትባዛለች፣ ደቂቃዋ ወደ የሰዓት ትመጣለች፣ ሰዓቷ ወደ ቀን ከዛ ቀኑ ወደ ሳምንት፣ ሳምንቱ ወደ ወር፣ ከዛም ወደ ዓመት እየተቀያየረ እያደገና እየተደመረ ዘመን ይባላል ማለት ነው። ይህ ዘመን የሁሉ ነገር መሽከርከሪያና መስተናገጃ ነው። ዘመን ለሁሉ ነገር ዘርፍ ነው። ኸይሩም ሸሩም መጎውም መልካሙም፣ መጥፎውም የሚሰራው በዘመን ውስጥ ነው። ወይ በሌሊት ነው፣ ወይ በቀን ነው። እና ዘመን የማያየውና በእሱ ላይ የማያልፍ ነገር የለም። እና ይሄ ዘመን የሚባለው ነገር እንግዲህ ለፍጥረታት ሁሉ መጓዣ መስመር አድርጎታል። እንደ አስፋልት መንገድ ማለት ነው። ይህንን እንግዲህ ዘመን የተባለ ነገር የፈጠረ ጌታ በውስጡ ምን ሊያስተናግድበት እንደፈለገ ያውቆ ነውና መጀመሪያውኑ የሰራው ዘመን በተባለው አስገራሚ ነገር እምልላችኋለሁ ይላል ማለት ነው። አንድ ወይም ሁለተኛ አስር ማለት የምሽት ሰዓት ማለት ነው። የምሽት ሰዓት ቀኑን ሁሉ ፀሐይ ሙቃ ደምቃ ከዋለች በኋላ እንደገና ወደ ማታ ሲሆን ባልተጠበቀ ፍጥነት ወደ አሁኑ ወደ ምዕራብ ዙራ ትሄድና ያ ሁሉ ብርሃኑ ፈክቶ የነበረበት ዓለም ሁሉ በጨለማ ይጥለቀለቃል። ይሄ ጊዜ ለውጥ የሚካሄድበት ክፍል አሱር የምሽት ሰዓት ይባላል ማለት ነው። ይሄም ሌላው ታምር ነው። ያ ሁሉ ብርሃን እንዴት ጠፍቶ ይህ ሁሉ ጨለማ ከየት መጣ? በዚህ ፍጥነት የሚያሰኝ ነገር ነውና ማለት ነው። ወይም ደግሞ ለሰላት አልዐስር ተብሎም ተተርጉሟል ሶላት ል ዐስር ሶላቱል ኩብራ ሶላት ውስጧ ታላቋ ሶላትነትና በዚህ ሶላት እምልላቸዋለሁ በማለት በተለያየ መልኩ አስርን ተርጉመውታል፣ ማለት ነው። እና በማንኛውም መልኩ አስር ዘመንም ይሁን ወይም ደግሞ የምሽት ሰዓት ወይም ደግሞ የማታ ስግደት የተባለው እንደተጠበቀ ሆኖ በማንኛውም መልኩ ከማለበት በኋላ

በአጠቃላይ ለኪሳራ የተጋለጠ ነው ይላል። ኢላ መን ረሒም አላህ ወደፊት ተዝተ ኪሳራ የሚድንና የሚያመልጥ ካለ ያው በሚቀጥለው የሚያመልጥበትን ዘዴ ሊጠቁመው ይችላል፣ ልብ ካለው። ካልሆነ ግን ሰው ሲባል በመሰረቱ ለከባድ ኪሳራ የተጋለጠ ፍጡር ነው ይላል ማለት ነው። እና ከሳራ ማለትስ ምን ማለት ነው? ከሳራ ማለት ሁሉም ሰው እንደሚያውቀው አንድ ሰው የተወሰነ ራስ ሟል ይዞ ሸቀጥ የሚገዛበት ወረት ይዞ ወደ ገበያ ዓለም ይገባል እና እዛ ገበያ ዓለም ገብቶ ይሸጣል፣ ይለውጣል። ተትንሽ ጊዜ በኋላ ሂሳቡን እንደገና ሙራጃ ያደርጋል። ሂሳቡ ሙራጃ ሲያደርግ ይዞት ከገባው ተጨማሪ ካመጣ አትራፊ ሆኗል ማለት ነው። ከዛ ከቀነሰ ግን ከሰረ ወደሚለው ይመጣል። ጭራሹን ራስ ሟሉ የሚጠፋበት ጊዜ ይመጣል። ያ ደግሞ ሙሉ ኪሳራ ይሆናል ማለት ነው። እና ይሄ ኪሳራ ነው የዱንያ ኪሳራ እንደዚህ ነው አሁን ግን አላህ ሱብሓነሁ ወተዓላ የሚያስጠነቅቀን የሚያስጠነቅቀንና የሚያሳውቀን ኪሳራ ከዚህ የከበደ ነው የገንዘብ ኪሳራ እንደ 20 ሺ 30 ሺ ወይ 100 ሺ ይዘህ ወደ ገበያ ገብተህ እሱን አጥቶ መውጣት ኪሳራ ቢባልም ቀላል ነው ምክንያቱም አንድ ሰው በአንድ መስኪን ይሰማራል ሳይሳካለት ይቀራል አሁንም ደግሞ ሌላ ድል ያገኝ ይችላል ተስፋ አያስቆርጥም ማለት ነው ግን ትልቅ ኪሳራ ማለት ነፍሱን የከሰረ እንደሆነው ነው። ቁል ኢነ ልኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊህም የውም አልቅያማ ይላል። ራሱንና ቤተሰቡን የከሰረ ሰው በምንድ ነው የሚተካውና የሚክሰው? መካሻ አለው ሌላ ራሱን የከሰረ እና ይህን አይነቱን ከባድ ኪሳራ ነው አላህ የሚያስጠነቅቀን ማለት ነው። ራሱን የሚከስረው ምን ሲሆን ነው? የተፈጠረለትን ዓላማ ሲዘነጋ ማለት ነው። ልክ ቅድም ባለፈው ሱራ እንደተባለው አልሃኩሙ ተካሱር ዱንያ በሙሉ ማርካ ትወስድህና ለምን እንደተፈጠርክ ትረሳዋለህ። ለጊዜያዊ ጥቅም ብቻ ስትሮጥ ስትባክን ድንገት ቀጠሮ ይደርሳል። ምንም ነገር ስንቅ ሳትይዝ እጅ ወደ ላይ ትባላለህ ማለት ነው። የዛ ጊዜ ኪሳራ ማለት ይሄ ነው እና ራስህን ታከስራለህ። ቤተሰብህን፣ ልጆችህን፣ ባለቤትህን፣ እናትህን አባትህን በሙሉ አንተ ላይ የደረሰ ኪሳራ በሁሉም ላይ ነው የሚሄደው ማለት ነው። ይህ አይነት ኪሳራ የሚጠብቃችሁ መሆኑን እወቁ ይላል፣ እያንዳንዳችን ማለት ነው። ለዚህ ነው እንግዲህ አላህ ስብሐነ ወተዓላ ቁ አንፉሰኩም ወአህሊኩም ናራ፣ ራሳችሁን እና ቤተሰቦቻችሁን ከአደገኛዋ ከጀሃነም እሳት ጠብቁ። የጀሃነም እሳት የጠለፈችው ሰው ይሄ ኪሳራ በምንም ነገር ሊካካስ የሚችል አይደለምና ይላል። መጀመሪያ ራስ ክናዲን እና አላህን ከሚያስቆጣና አንተን ከሚያስቀጣ ነገር ሁሉ መራቅ አለብህ። ለጊዜያዊ ጥቅም ብለህ ጀሃነም የሚዳርግ ነገር ውስጥ መግባት የለብህም ማለት ነው። ከዛ ቀጥለህ ደግሞ ራስህን ብቻ ሳይሆን ቤተሰብህን፣ የቤተሰቦች መስኡል ነህና በዲንም በዱንያም በአንተ በኩል በችላታ ቤተሰቦችህ አደጋ ላይ እንዳይወድቁ፣ ዲናቸውን እንዳያጡ፣ ከአላህ ጋር እንዳይጣሉ፣ ሙንከር እንዳይሰሩ መጠበቅ አለብህ። ይሄ ካላደረግክ ለኪሳራ ትጋለጣለህና ይላል ብዙ ሰዎች ራሳቸው ይሰግዳሉ፣ ይጾማሉ፣ ከሞላ ጎደል ዒባዳቸውን ይከታተላሉ። ልጆቻቸው ግን ምረን ዱርየ ሁነው በየሰፈሩ እየበጠበጡ እያዩ ዝም ይላሉ። ይሄ ከሆነ ምኑ ነው የዳኑት? በነዛ ልጆች ይጠየቅባታል ማለት ነው። ስለዚህ ማንኛውም ሰው በራሱና በቤተሰቡ መስኡል ነው። ኩልኩም መስኡሉን፣ ኩሉኩም ራዕን፣ ኩሉኩም መስኡሉን አረዕየት። ሁላችሁም ኃላፊነት ተሰጥቷችኋል፣ በኃላፊነታችሁ ደግሞ ትጠየቃላችሁ ተብሏል። አለበለዚያ ግን ኪሳራ መምጣቱ የማይቀር ጉዳይ ይሆናል ማለት ነው። እና እነል ኢንሳን የሚለውን ቃል ስንወስድ ሰው ማለት ምን ማለት ነው? የአደም ዘር ማለት ነው። በአጠቃላይ የአደም ዘር የተባለ ሁሉ ሰው ይባላል። እሱ ኪሳራ ይጠብቀዋል። እያንዳንዱ ኪሳራው ከፍ ዝቅ ሊል ይችላል። አንጻራዊ ነው እና ኪሳራ የማያሰጋው ማንም ሰው የለም። ግን ከዛ በተጠነቀቀና በጣረ ቁጥር ግን ከብዙ ኪሳራ እያመለጠ ሊሄድ የሚችል ይኖራል። ጭራሹን ደግሞ ሙሉ በሙሉ የሚከስርም ይኖራል። ግማሽ ወይም ሩብ ሊደርስበት ይችላል። ለማንኛውም ሁላችሁም ኪሳራ ያሰጋችኋልና ከዛ ራቁና ተጠንቀቁ ይላል። ታዲያ እንግዲህ አቂል የሆነ ሰው ይህን ሲሰማ ኪሳራ ሊያሰጋው ይችላል ሁሉም ሰው ከተባለ ምን ማድረግ አለብኝ የሚለው ጥያቄ ነው የሚመጣው ማለት ነው ና እንድሚያሰጋ ነገር ከተነገረ ያነገር ነገር እንዳይደርስብኝ ምን ማድረግ አለብኝ ነው የሚለው። ሰው ያን ነገር ካወቀና መከላከያውን ካገኘ ሊዲን ይችላል። ያንን ካላወቀና ካልተከላከለ ግን አላህ ምሎ የተናገረው ነገር ስለሆነ መረጋገጡ የማይቀር ነው ማለት ነው። እና አላህ ስብንሁ ወተላ ይህንን እንግዲህ ከባድ ኪሳራ ካረዳንና ሁላችንም እንዲጨነቅና እንድንፈራ ካደረገ በኋላ ምን አይነ ተዚህ ኪሳራ እንዴት ልዲያን ትለኛለህ? የሚል ጥያቄ እንደሚነሳ አውቆ መልሱን ቀጥሎ ያስቀምጣል። ኢለ ለዚነ አመኑ ተዛ አደገኛ ኪሳራ ሊያመልጡና ሊዲኑ የሚችሉ ካሉ የሚቀጥሉትን መስፈርቶች ያሟሉ ብቻ ናቸው። እነዚህን ያሟሉ ተኪሳራው ይድናሉ ይላል። የመጀመሪያውና ዋነኛው መስፈርት መመዘኛ ኢለ ለዚነ አመኑ እነዚያ ያመኑት ብቻ ናቸው ተኪሳራ ሊያመልጡ የሚችሉት ይላል። ያመኑት የሚለው እንግዲህ ኢማን የሚባለው ነገር ተስዲቅ ቢል ሀቅ ማለት ነው። ሀቅ የሆነውን ትክክለኛ ሃይማኖት በሙሉ ልቦና መቀበልና ያለማወላወል በጌታ ፍቃድ ለመመራት ራሱን ማዘጋጀት እምነት ይባላል ማለት ነው። እና እምነት የሌለው ሰው መዳኛ የለውም እያለ ነው አላህ ሱብሓነሁ ወተዓላ። ያመኑ ሰዎች ግን በእምነታቸው መጠን ተኪሳራው ሊድኑ ይችላሉ። ግን የሚያምኑት በምን በምን ነው ወደሚለው ስንመጣ አልዘረዘረም። በምን እንደሚያምኑ በምን እንደሚያምኑ ይታወቀ ጉዳይ ነው፣ በሌላው አያት በሰፋፊ ሱራዎች ተዘርዝሯል። አመነ ረሱሉ ቢማ ኡንዚለ ኢለይሂ ሚን ረቢ ወልሙእሚኑነ ኩሉን አመነ ቢላህ ወመላኢከቲሂ ወኩቱቢ በሚለውና በመሳሰሉት አያቶች ስለተነገረ፣ አሁን ግን ያመነ በሚለው ቃል ብቻ በጥቅል ላስቀመጠው ማን ነው? እንግዲህ የማመን የሚባለው ነገር ቢያንስ አርካን ልኢማን ግንባር ቀደሙና ትመጣለች። አርካን ልኢማን ስድስት ነጥቦችን ይዛለች ማለት ነው። ስድስት ነጥቦችን የተቀበለ ሰው ለለዚነ አመኑ በሚለው ይመጣል ማለት ነው። እና መጀመሪያው በማን ነው የሚያምነው? በአላህ አልዋሒዱል አሀድ አላህ ስብሐነሁ ወተዓላ ወላጅ ተወላጅ የሌለው ብቸኛና ፍጹም የሆነ ጌታ እሱ ነው፣ የዓለም ባለቤት ብሎ ያመነ ሰው የመጀመሪያ የመዳኛውን አቅጣጫ ፈር የቀደደ ይሄ ነው ማለት ነው እና አላህ መኖሩን መጀመሪያ የዓለም ፈጣሪ መሆኑን መኖሩ ብቻ አይደለም። እሱም አለ አለም ማለች ካልክ ሁለቱ እንደ ጓደኛ ነው የሚሆኑት ማለት ነው። አላህ ስብሐነ ወተዓላ የሁሉም ባለቤት ነው እና የሁሉም ፈጣሪ ነው። ከሱ ሌላ ያሉት በሙሉ በሰማይ በምድር በዱንያ በአኸራ ፍጥረታት በሙሉ የእሱ የሥራ ውጤቱ ናቸው እሱ የፈጠራቸውና ያስገኛቸው ናቸው ማለት ነው አንደኛ መኖሩን ተቀበል ያለምንም ጥርጥር ምንም ባናየውም ሁለተኛ ደግሞ አለም ጋር ያለው ግንኙነት እሱ ፈጣሪ ነው ሌላው ተፈጣሪ ነው የሚልን ተቀበልን ማለት ነው ሶስተኛ እነዚህ ፍጡሮች ምንድን ነው ከእነሱ የሚፈልግባቸው ጌታ ፈጥሯቸዋል ካልነበሩ አስገኝቷቸዋል ካስገኛቸው ደግሞ እነሱ ለጌታቸው ምን አይነት ምላሽ መስጠት አለባቸው ለጌታቸው እነሱ እኛም መክሉቅ እስከሆን ድረስ ጌታችንን እናከብራለን፣ እንዘክራለን፣ እንሰግዳለን፣ እንጸልያለን፣ እሱን እንገዛለን ካሉ እምነት ተቀብለዋል ማለት ነው። አለበለዛ ዝም ብለው ልቅነን የሚሉ ከሆነ ይሄ እምነት አይባልም ማለት ነው። ጌታ አለ ቢሉ እንኳ በመሰረቱ ጌታ ጋር ያላቸውን አላቃ የማያውቁ ከሆኑ እነዚህም አማኞች ሊሆኑ አይችሉም ማለት ነው። ስለዚህ አመኑ የሚለው ቃል በትርጉም ደረጃ ራሱ አንደኛ ጌታ መኖሩን በእርግጠኝነት የተቀበለ ሁለተኛ ጌታ የሁሉም ዓለም ባለቤት መሆኑን የተቀበለ፣ ሶስተኛ ለዚህ ጌታ ደግሞ ፍጹም ተገዥና ታዛዥ መሆኑን የተስማማ፣ አራተኛ ደግሞ ይህ ጌታ የተለያዩ የክብርና የማዕረግ ስሞች ያሉት መሆኑን አውቆ በነዛ በስሞቹ ጌታውን እያወደሰና እየጸለየ የሚገዛ ይሄ ለለዚነ አመኑ የመጀመሪያውና ዋነኛው ነጥብ ይሆናል ማለት ነው። ከዚያ በኋላስ በአላህ ያመነ ሰው አላህ የነገረውን ሁሉ እውነት ማለቱ የማይቀር ነው። ምክንያቱም አላህ አይዋሽም አይሳሳትም፣ ፍጹም ጌታ ነው ብሏል እና ይህን ከተቀበልክ ሩሱሎች አሉ፣ በሩሱሎች እመን ብሎ ሲነግርህ እንቢ ማለት ትችላለህ? መላኢኮች አሉ፣ በመላኢኮች እመን ካለህ፣ ኩቱቦች አውርጃለሁ፣ በኩቱቦች እመን፣ የመላአክር ቀጠሮ ይጃለሁ የመጨረሻ ቀን ይመጣል፣ በሱ እመን፣ በቀደር እመን ካለህ ሁሉም ነገር በአንተ አምኛለሁ ካንተ የመጣን ነገር ሁሉ ተቀብያለሁ፣ ነው እንጂ የምትለው። እሱን ተቀብለህ ሲያበቃ በሱ በኩል የተሰጠህን መመሪያ ይሄስ አይስማማኝም፣ ይህስ ደስ አይለኝም ልትል አትችልም። ይህን ታልክ ማመንህ ይቀራል ማለት ነው። እንግዳውማ ያው ልዘልቅ አልቻልክም፣ የመሰለህን ነው ያልከው። ከዚህ አንዱን ጥለህ አንዱን ገንጥለህ ሄዳለሁ ታልክ፣ ላኑፈርቁ በይና አህድ ሚን ሩሱሊህ እንዳለው መነጣጠል የለም። ኢማን የኢማን ነጥቦች አንድ ወጥ ናቸው ማለት ነው። ስለዚህ በመላው ነብይ ማመን ይኖርብሃል፣ በመላው ኩቱቦች ማመን ይኖርብሃል፣ በመላው መልአኮች ማመን ይኖርብሃል። አንዱን ከአንዱ በተለያየ ምክንያት ነጥለህና ገንጥለህ እንደ እሁዶቹ ወይም እንደ ነስራዎቹ ካደረግ ይህ እምነት ይሰረዛል ማለት ነው። ምክንያቱም አላህ ሱብሃነሁ ወተዓላ ሁሉንም ነቢዮች በገዛ ፍቃዱ ነው የመረጣቸው፣ ሁሉንም ኩቱቦች በገዛ ፍቃዱ ነው ያወረዳቸው። እነዚህን ነገሮች በአንዱ በኩል ሲመጡ ተቀብለናል ብለህ በሌላው በኩል አልቀበልም ታልክ፣ ያንን ተቀብያለሁ የምትለውንም ራሱ ትክክለኛ አይደለም። አንድ የተወሰነ የግል ጥቅምና ስሜት ስላለ ነው እንጂ የጌታን ትዕዛዝ ለማክበር ቢሆንም አኑሮ ሙሳን ሲልከው ተቀብለህ ዒሳን እንዴት እምቢ ትላለህ? ዒሳን የላከው ተቀብያለሁ ብለህ እንደገና ሙሐመድ ሲመጣ ለምን እምቢ ትላለህ? ጌታን የምታከብር ከሆነ ከጌታ የመጣ ሁሉ ነገር በሙሉ መቀበል አለብህ ነው የሚለው ማለት ነው። እና እነዚህን እንግዲህ የመላአክርንና ቀደርንም ጨምሮ ታመነና ከተቀበለ በኋላ የእምነት ዋና አበይትና መሰረታዊ ነጥቦች እነዚህ ናቸው። ከዚህም ሌላ በቁርአንና በሐዲሰን ሶሒ ውስጥ አላህ ስብሓነው ተዓላ የነገረህ ነገር ሁሉ በሙሉ ሐቅ ነው ብለህ መቀበል አለብህ። አንዲት ነጥብ እንኳ ልትጠራጠር አይገባህም ማለት ነው። ይህንን እንግዲህ ከተቀበለ አንድ ሰው እርግጠኛ ሆኖ አማኝ ይባላል። የመጀመሪያውን ነጥብ አንድ ኬላለፈ ማለት ነው። ተኪሳራ ልታመልጥ የመጀመሪያው ኬላ ተፍቲሽ አለፍክ ማለት ነው። አንድ ተፍቲሽ ግን ተፍቲሽ አንድ ብቻ ነው የሚሆነው፣ ደግሞ አይመጣም፣ ይቀጥላል ማለት ነው። ከዛ ወአሚሉ ሳሊሃት ይላል። ሁለተኛው ኬላ በዚህ መልክ እንግዲህ እምነትን ተተስማሙና ከተቀበሉ በኋላ አሁንም ተኪሳራ ለመዳን ወደ ሁለተኛው ኬላ መቀጠል ይኖርባቸዋልና ሁለተኛው አመለ ሳሌህ የሚባለው ነገር ነው። ይህንን ተቀብለነዋል የሚለውን እምነት በልባቸው ነው ያሰፈሩት በቃላቸው ነው የመሰከሩት። ግን ሰዎች አያዩትም። ይሄ ነገር ውሸት ይሆን እውነት? አንድ ሰው የሚናገረው ሁሉ ነገር እውነት ነው ማለት ይቻላል? ውሸቱንም ያልተቀበለውን ተቀብል ያለው ይችላል። እና አልከላም ማህተመ ለሲድቀ ወልከዲብ ነው የሚለው። በሉጋ ሲተረጎም አንድ ነገር ስትናገር የተናገርከው ነገር ሁሉ ወይ ውሸት ወይ እውነት፣ ከሁለት አንዱ ይሆናል ተብሎ ነው የሚቀመጠው በንጥልጥል። ከዛ በኋላ በምታደረገው እንቅስቃሴ ነው የምታረጋግጠው ውሸት መሆኑ ይጋለጣል ስራ ሳይከተለው ሲቀር ማለት ነው። ስራ ተደገፈው ግን እውነት ይሆናል። ሰውየው እንደዚ ብሎ ነበር። አሁንም ያው በተግባሩ አቋሙ አረጋገጠው። እውነትም ይሄ ነው አቋሙ ይባላል ማለት ነው። ስለዚህ አመለን ሳሌህ ለኢማን ማረጋገጫ ነው፣ መመስከሪያ ነው ማለት ነው። አምኛለሁ ብለት ያበቃ እንግዲህ ሶላት ማትሰግድ ከሆነ ጾም የማትጾም ከሆነ የዘካት የማትከፍል ከሆነ ምኑ ላይ ነው አማኝ የሆንከው? ራስህን በራስህ እያጋለጥክ ነው። ባምንም ኑሮ ይህን ነገር እሰራ ነበር ማለትን ነው የሚያሳየው ማለት ነው። እና ወአሚሉ ሷሊሃት ጌታ ያዘዛቸውና የወደዳቸውን መልካም ስራዎች ያከናወኑ የሆኑ ናቸው ይላል። ኢማንህን በልብህ አረጋግጠሃል። ይህን ኢማንህ የሚያዝህን ነገር ሙእሚን ከሆንክ እንግዲውማ ተሙንከር መከልከል አለብህ፣ ተሽርክ መራቅ አለብህ፣ ተኩፍር መሸሽ አለብህ፣ ተኒፋቅ መጠንቀቅ አለብህ ይልሃል። ያን ነገር መጠንቀቅ ይኖርባሃል። ከዛ መስገድ አለብህ መጾም አለብህ ይለሃል። እነዛ ስራዎች እለት በእለት በተመደበላቸው ቦታና ጊዜ ተከብረው በሚከናወኑ ጊዜ ያ ኢማንህ ትክክለኛ መሆኑ ተረጋገጠ፣ ወደ ሁለተኛው ኬላ ተሻገርክ ማለት ነው። ስለዚህ ሙሚነኝ እያል ከአህመድ መሐመድ፣ ፋጢማ፣ ኸዲጃ ተብሎ ሲያበቃ የማይሰግድ የማይጾም ከሆነ ይህ አታላይ አስመሳይ ነውና ኢማኑ ተግባር አልደገፈውም ማለት ነው። ወአሚሉ ሷሊሀት መልካምን የሰሩ መልካምን የሰሩ በሚለው በውስጥ ታዋቂ ወጅ ተነቡል መንህያት የሚለውንም ያቅፋል ማለት ነው። መልካሙን አላ የአዘዝና የወደደውን እየሰሩ የጠላና የከለከለውን የሚከለከሉ ሲሆኑ ያነ ነው ትክክለኛ አማኝ ሊባሉ የሚችሉት ማለት ነው። አለበለዚያ ሙእሚናይ ብሎ እየተያዘዘውን በሆነ ባልሆነ ምክንያት የሚተው የከለከለውን ደሞ የሚዳፈር ከሆነ ኢማኑ ከመላስ ጫፍ አላለፈም ማለት ነው ወቢታሊ ይህ ከሆነ ደግሞ ያው ኬላ ሊያሳልፍ አይችልም፣ የዛ አይነት ኢማን ማለት ነው። ደፍተር እንግዲህ መታወቂያ አምጣተ ብለት ያበቃ፣ መታወቂያውን ስታወጣው ውስጡ የተሰረዘ የተደለዘ ከሆነ ምንድ ነው የሚሆነው? ህገ ወጥ ነው ብሎ የወረጉርላ እንዲያውም አጭበርባሪ ነህ አይደል እንደሚባለው፣ ንጹሕ የሆነ ጥሩ መረጃ ያለው መታወቂያ ይዘህ መቅረብ አለብህ ማለት ነው፣ በተግባር የተመሰከረለት እና ወአሚሉ ሷሊሃት መልካምን የሰሩ መልካም የተባለው ነገር አላህ መልካም ያለው ሁሉ ነገር ነው። ወይም ረሱል ዓለይሂ ሶላቱ ወሰላም መልካም ነው ያሉት ነገር ሁሉ ነው እንጂ መልካምን ራሳችን ደግሞ የመረጥነው መሆን የለበትም። ራሳችን የመረጥነውን መልካም ካልነው ሙንከሩን ከባይረ ዝኑብን ኸይር ነው ልንል እንችላለን። አይደለም እንዴ ሰው ዚና ጥሩ ነው ብሎ የሚያምን ሰው የለም እንዴ? እድሜ ልኩም በሱ የሚኖሩ ሰዎች አሉ። እንግዲህ በእነሱ ዘንዳ መልካም ነው ማለት ነው። አስካሪ መጠጥ መኮምኮሙ ጥሩ ነው ብሎ የሚያምን አለ አይደለም ገንዘቡን ሁሉ በሱ የሚደፋ አለ በየቀኑ ይህም በሱ ዘንዳ ጥሩ ነው ማለት ነው ውሸት ጥሩ ነው ብሎ የሚያምን አለ መግፈፍ መዝረፍ ሌብነትም ብልጥነት ነው ሻጥርነት ነው ብሎ የሚያምን አለ አይደለም በእኛ ሚዛን ከሆነ እያንዳንዱ ሰው በተጠመደበት መቶ ባህሪው ጥሩ ነው ብሎ ነው የሚሰማራው ያ አይደለም ጥሩ ሥራ የሚባለውን አላህ ነው የሚመርጥልህ ማለት ነው አላህ ጥሩ ያለው ሁልጊዜ አንተ የማትወደው ያለመድከው እንኳ ቢሆን ጽሩ ነው ብለ ለዛ ራስክን ማስገዛት ይኖርብሃል። አላህ መጥፎ ነው ያለው ነገር ደግሞ አንተ የበለጠ በጣም ብትጠመድበትና ያለሱ መኖር አልችልም ብትልም እንኳን ለጌታ ፍቃድ ስትል ራስክን ከዛ ስታርቅ ያኔ ነው መልካም ሰራህ ሊባል የሚቻለው ማለት ነው هذا وصلى الله <سؤال> وسلم على النبي ቀጣዩን በሚቀጥለው ኢንሻላህ።